ማቆም አለብን። እኔ እናንተ ምንድን ነው መጀመር ነው፣ እና ነው የምናቆመው? ምንድን ነው የምናቆመው? አልገባኝም። በቃ ምንድን ነው ምንድን ነው ምን ጀመርን እና ነው የምናቆመው? እ ምን ጀምረን ነው የምናቆመው? ነገርኝ። ስለ እኔ እና ስለ አንተ አውቀው የለ? እ ስለ እኔ እና ስለ አንተ አውቀው የለ? እና እና በቃ ይሄ ግንኙነት እንድናቆም ይፈልጋሉ እነሱ። በቃ እንዲቀጥል አይፈልጉም። ከሱ ጋር ያለሽ ነገር አቋርጪ ብለውኛል። እኔ ደግሞ የነሱን እንትን ከነሱ ጋር ነው የምኖረው እና የነሱን ሀሳብ አለመቀበል አልችልም። ምን የምርሽን ነው እያወራሽ ያለሽው? ግራ እየገባኝ ነው። እኔ ሰላም ሰላም፣ እንዴት ናችሁ ፋሚሊ? እኔ ደህና ነኝ። አውቃለሁ ጠፍቻለሁ። የጠፋሁበት ምክንያት ደግሞ ማለት በቤተሰብ ጉዳይ ምናምን በቤተሰብ ጉዳይ ነው የጠፋሁት። ማለት ከቤተሰብ ጋር ትንሽ እንትን ተፈጥሮ ነበር፣ ትንሽ ችግር ተፈጥሮ ነበር እና ከእነሱ ጋር እንትን አለመግባባት ምናምን ነበር እና ተነጋግረን ምናምን የመጨረሻው ውሳኔ ደርሼ ነው የመጣሁት። አሁን ላይ ማለት ሚኪን ጠርቼዋለሁ እና ልነግረው የምፈልገው ነገር አለ በጣም እንደሚያስከፋው አውቃለሁ፣ ግን ከቤተሰቤ ላስበልጠው አልችልም። እሱን እና ብዙ ችግር ተፈጥሯል እና እኔ እንጃ። ዛሬ እኔም ላውራው አልፈልግም እንደዚህ ላውራው አልፈልግም። በጣም ትንፈርቻለውም፣ በጣም ከፍቶኛል። ግን በቃ የግድ ይሄ ነገር መሆን ስላለበት ነው አሁንም መጥቼ እሱን ማውራት የፈለግኩት። አላቅም እንኳንስ ርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው፣ ህመሙን፣ ስቃዩን፣ ዳገት ቁልቁለቱን። ተማጸንኩት አድርሰኝ ካለህበት እያልኩ

እንዴት? ደህና አይደለሁም ማለት? እኔ እኔ እያለሁ እኔ እያለሁ ነው ደህና አትሆኝም? እንዴት ምን ሆንሽብኝ? ምን ሆናብኝ ነው ቤተሰቦች? ምን ሆናብኝ ነው? ለአውራ የምፈልገው ነገር አለ። እኔን ምን ምን አውሪኛ ታዲያ። ምን ችግር አለ? በምን እንደምጀመር ግራ ገብቶኝ እኮ ነው እንዴ። ቤተሰብ ላይ መጀመሪያ ሳወራን በቃ ማውራት አቅቶኛል። እነሱም ሳወራቸው በቃ ማውራት አቅቶኝ ምናምን ነበር በቃ ብዙም አላወራኋቸውም እኮ። ምንድን ነው አልገባኝም። ምን ምን ተፈጥሮ? ምን ችግር አለ? ብዙ ችግር ነው ብዙ ችግር ተፈጥሯል እኮ። ይሄው ንገሪኝ እንግዲህ ያለው አይደል እንዴ። ንገሪኝ ምን ተፈጥሮ ነው? ማለት እነሱ ለነሱ እስከመናገር ድረስ አልገባኝም። ምንድን ነው እሺ፣ አትናደድ። ለምን እናድዳለሁ እንዴ? የኔ ፍቅር ለምን እናድዳለሁ። ከባድ ነገር እኮ እኮ። ምንድን ነው ንገሪኝ። ምንድን ነው እ ማለት እሺ፣ ልንገርህ። ምን ተፈጥሮ ምን ተፈጥሮ ነው ይሄ ሳምንት ጠፍቼ ይባል ነበር ጠፍቼ ይባል ነበር ማለት አልተገናኘንም፣ ማለት እና ያላገኘው ምናምን ያልመጣው ምናምን ከቤተሰብ ጋር ትንሽ ችግር ተፈጥሮ ነው። የምን ችግር አልገባኝ። በቃ ከአንተ ጋር እንደሆነ አይፈልጉም። አቋርጪ፣ ከሱ ጋር ያለሽን ነገር አቋርጪ አሉ። ማለት ምን ምን? እየቀለድሽ ነው ነው ሀ ካሜራም አለ ፕራንክ መሆኑ ነው? የምር ፕራንክ አይደለም። አይ በእናትሽ፣ እኔ እንደዚህ አይነት አትጃጃይ፣ በቃ ሰልችቶኛል። ፕራንክ እግዚአብሔርን ሰልችቶኛል፣ ፕራንክ ምናምን ያምን ምር ነው ያደረጋችሁኝ። እኔ ፕራንክ ቢሆን ደስ ባለኝ። አንቺ ምንድን ነው የምታወሪው? እና እሺ ለምን ላግኝሽ ስትለኝ በዚህ ሳምንት እምቢ ብዬሽ አልኩ የነበረው ለምንድን ነው? አሁንም ራሱ ተደብቄ ነው የመጣሁት። በቃ ይሄን ነገር ልናግረው ብዬሽ ነው የመጣሁት። በቃ ማቆም አለብን እኔና አንተ ምንድነው መጀመር ነው እና ነው የምናቆመው? ምንድነው የምናቆመው? አልገባኝም። ምንድነው ነው ምን ጀመርን እና ነው የምናቆመው እ ምን ጀምረን ነው የምናቆመው? ስለ እኔ እና ስለ አንተ አውቀው የለም። አውቀው ብቻ ነው እ ስለ እኔ እና ስለ አንተ አውቀው የለም እና እና በቃ ይሄ ግንኙነት እንድናቆም ይፈልጋሉ እነሱ። በቃ እንዲቀጥል አይፈልጉም። ከሱ ጋር ያለሽ ነገር አቋርች ብለውኛል። እኔ ደግሞ የነሱን እንትን ከነሱ ጋር ነው የምኖረው እና የነሱን ሀሳብ አለመቀበል አልችልም። ምን የምርሽ ነው እያወራሽ ያለሽው? ግራ እየገባኝ ነው። እኔ የምር ነው። በዚህ ለምን እቀልዳለሁ? እንደዚህ አይነት ጭር ያለ ቦታ ምናምን ጠርተሽ ሄደ የምትነግሪኝ ምን? እንደዚህ አይነት ቦታ ምን ታነቄ እንድሞት ነው? አልገባኝም። ምን የምርሽን ነው? ምን ጀመርን ነው? እኔ እና አንቺ ገና ስንት ወራችን ነው እንዴ ከጀመርን? ገና ምኑ ተነካና ነው ምናቆመው? ማለት ደግሞ እነሱ እሺ፣ እነሱ አልፈቀዱትም። አልፈቀዱት ምን እንበልሽ? እኔ እና አንቺን ግንኙነት እና እነሱ ይወስኑልሽ አልነው? አንቺን ይወስ? ናኒካ እኔ የነሱን እንትን ችላ ማለት አልችልም። እንዴት ችላ ማለት አልችልም ማለት እነሱ ያለኝን ነገር የግድም እንትን አለብኝ ማተግበር አለብኝ። ና እነሱ የማይፈልጉት ነገር ማድረግ አልፈልግም። ምታፈቅሪኝ ከሆነ እነሱ አትሁኝ ቢሉሽ ባይሉሽ አልገባኝም። ቆይ እነሱ የአንችን ሕይወት ይወስናሉ ነው? ይኖሩልሻል አይኖ ቤተሰብ ናቸው እኮ ቤተሰብ። በቃ ምንም ጥያቄ የለውም። ከኔ በፊት ቤተሰብ ይቀድማል። ግልጽ ነው። እኔ ትላንትና የመጣው ተራ ሰው ነኝ እኔ ቤተሰቦችሽ ለአንቺ በጣም ትልቁን ቫሊዩ የሚወስዱት ቤተሰቦች ናቸው አቃለሁ። ግን ደግሞ እዚህ ጋር ፍቅር ነው ጀመር ነው አይደለ? እና እነሱ ታይ ስላሎች ብቻ በአንዴ እኔን የመተው እንትኑ አለሽ ማለት ነው ማለት አቅሙ አለሽ። ምን ላድርግ? እኔ ጠልቼ እኮ አይደለም። ግን በቃ ምን ላድርግ? እነሱም ያሉኝ ደግሞ የግድም እንትን መስማት አለብኝ። ግን አንቺ ፈልገሽው እየመሰለኝ ነው እንዴ? ምንም የእንትን ስሜትም እያየሁብሽ አይደለም። ይሄን ነገር የምትፈልጊው እየመሰለኝ ነው። እኔ አይደለም እንደዛ አይደለም። እኔ ስንት ተከራክሬያለሁ ከነሱ ጋር ምናምን አውሮቻቸው ምናምን፣ እና በቃ እነሱ የኔን እንትን ማዳመጥ አልፈልጉም፣ አልፈልጉም የኔ እኔ እምላቸው ምንም ሊሰሙኝ አልቻሉም። በቃ አሁን ማቋረጥ አለበች ከሱ ጋር ያለች ነገር በቃ አቁሚ፣ ምናምን ቪዲዮም ቪዲዮ ምናምን ከአንተ ጋር እንድሰራም በቃ አይፈልጉ። እሺ አይፈልጉ። እነሱ እኮ አይፈልጉም፣ አይደለ? አንቺ አትፈልጊም። እኔማ እፈልጋለሁ፣ ግን በቃ የእነሱን እንትን ማክበር አለብኝ። የእነሱን። በጣም ግራ እያጋባሽኝ ነው። እኔና አንቺ እኮ ገና ምንም እኮ አልጀመርንም እኮ ገና በጣም ብዙ ነገር ይጠበቅብናል ግን አልገባኝም ገና ከሆኑን እንለያያልሽ ነው እሺ ምን ላድርግ ምን ላድርግ እሺ እኔ እኔ እንጃ እኔ አሁን ቤተሰቦችሽን ከቤተሰቦችሽ እኔን አስብልጪ አልልሽም በቃ እንደዛ አልልሽም። ታውቂያለሽ እሱን እንደማልልሽ ታውቂያለሽ። እኮ እነሱን እንትን ለማስረዳት ሞክሬያለሁ፣ በቃ ስለኔ እና ስለአንተ ብዙ ተከራክሬ አውርቻለሁ። ግን በቃ ምንም ሊሰሙኝ አልቻሉም። በቃ እንዴት ነው ሊሰሙኝ አልቻሉም ማለት እንዴ? በቃ አልፈለጉም። ጫዋታ ነው እንደ ጀመር ነው እኔ እና አንቺ እኮ የኔ እና የአንተ ግንኙነት አልፈለጉትም እነሱ። እኔ ምንም ልልሽ አልችልም ግን አንድና አንድ ልነግርሽ የምፈልገው ነገር አንቺ ብትፈልጊ ኖሮ ይህንን ነገር ማስቀጠል ትችይ ነበር ነው። ገብቶሻል አይደለ? እነሱ ህይወትሽን ወደፊት ደፊት አይኖርልሽም። ቤተሰብ ቤተሰብ ነው፣ ግልጽ ነው። ማንንም ቤተሰቡን ነው የሚያስቀድመው እኮ። ግን ደግሞ አንዳንዴ ምን አለ መሰለሽ ህይወት ነው አይደለ? እዚህ ጋር እነሱ ስላልፈለጉ አንቺ አታፈቅሪኝም ማለት ነው ወይ? ነው ፍቅር እኮ ነው የጀመርን ነው አንቺ በቀላሉ ትረሽኝ ትችያለሽ፣ እኔ ግን በቀላሉ ልረሳሽ አልችልም። እንዴት አስበሽ ነው አልገባኝም። እንዴት እንደዛ ማለት አይደለም ማለት ከዚህ እየነገርሽኝ እኮ እኔ ጠልቼ ወይም እንትን አንተ የመርሳት እንትን አኖረኝ አይደለም ግን፣ በቃ የእነሱንም ሀሳብ መስማት አለብኝ፣ የእነሱንም እንትን ማክበር አለብኝ። እነሱ ያሉኝ ደግሞ የግድ መሆን አለብኝ። ከነሱ ፍቃዶች ምንም የሚሆን ነገር የለም ማለት ብንለያይ ነው የሚሻለው ለመለያየት ይህንን ይሄን ያክል ደረጃ መሄድሽን ግን አላውቅም ነበር ማለት ፍቅር እንዲህ ነው ብዬ አላስብም ነው ፍቅር መስዋዕትነትን ይጠይቃል በጣም ብዙ መስዋዕትነት ይጠይቃል መስዋዕትነትን ይጠይቃል ፍቅር በጣም ብዙ ነገር ይጠይቃል ፍቅር በጣም ትልቅ ነገር ነው በጣም ብዙ ነገርን ይፈልጋል ማለት እኔ እና አንቺ በህይወታችን ስንኖር በጣም ብዙ ፈተናዎች አሉ። በጣም ብዙ ነገር ወደፊትም ይገጥመናል በጣም ብዙ ነገር። ይሄ የፍቅር አንዱ አካል ነው። ፍቅር ፍቅር ስታፈቅሪ ሁሌ ደስተኛ አትሆኚ። ስንፋቀር እኮ በመሃል በጣም ብዙ ቻሌንጆች አሉ፣ ብዙ መከፋቶች አሉ ምናምን። ብዙ ፈተናዎች አልፈን ከዛ ያንን ፈተና ተጋፍጠን ስናልፍ ነው ፍቅር ጣዕም የሚኖረው ደስተም የሚኖረው ያኔ። ፍቅር ፍቅር መሆኑን የምናውቀው በቃ እንደዚህ አይነት ችግር ገጥሞን ያንን ችግር ስናልፎን። ግን እንደዚህ ገና ከአሁኑ እንደዚህ አይነት ፈተና በቤተሰቦችሽ ስለተፈተንሽ ቤተሰቦችሽ አይሆኑም ስላሉሽ የኛ ፍቅር መቅረት አለበት ወይ? አሁን እኔ በቃ በሰከነ መንፈስ እያወራሁሽ ነው። ይገባኛል፣ ባንቺ ቦታ ሆኜ ነው ይገባኛል። ያስጨንቁሻለሁ፣ ሊያስጨንቁሽ ይችላሉ። የነሱን ፍላጎት ማክበር ልትፈልጊ ትችላለሽ። አው ልክ ነሽ፣ ቤተሰቦች ናቸው ማክበር አለብሽ ፍላጎታቸውን። ግን ደግሞ ማሳመን አለብሽ እንደምን ምታፈቅሪኝ ከሆነ ማለት ሞከርኩኝ ሞከር ስንት ስንት የተናገርኩ እነሱን በቃ ስለኔና ስለአንተ ብዙ ነገር ነገርኳቸው። በቃ ብዙ ብዙ ነገር እንዳሳብን ምናምን በቃ ስንት ነገር ነገርራቸው ነበር። ግን በቃ እነሱ አልፈለጉም። በቃ እኔ አላቅም ብቻ አላቅም። እሺ እኔ አሁን ከዚህ በላይ ምንም ልልሽ አልችልም። ማለት አዎ አስረድቻቸዋለሁ። ምና ምናልሽ ምና ምናልሽ ግን ማስረዳት ብቻ በቂ አይደለም። እስከ መጨረሻው መሄድ አለብሽ ለፍቅር በቃ። ስንቱ ቤተሰቡን ቤት ሰውን ጥሎ እኮ የሚወጣው ለፍቅር ብሎ ነው አይደለ እንዴ? አውሽማ ቤተሰቦችሽን ተይ እያልኩሽ አይደለም እኮ ግን፣ በቃ በቻልሽው አቅም ለማሳመን መሞከር ነው ያለብሽ እንጂ ለነሱ እጅ መስጠት የለብሽም። ምታፈቅሪኝ ከሆነ በቃ አንድና አንድ እያልኩሽ አለሁት እኔ ይሄንን ነው የምታፈቅድኝ ከሆነ እነሱን ማሳመን መቻል አለብሽ። ግዴታ ነው፣ ይበቃ፣ ግዴታ እነሱ ማሳመን ስላል ስላልቻልሽ እና ቤተሰቦችሽን ስለምታስበልጭ ይህን ልትተኝ ነው፣ የግድ መሆን ያለበት ነገር ነው። በቃ ምንም የሚቀየር ነገር የለም። ከነሱ ጋር ተነጋግረን ምናምን በቃ ምንም መስማማት አልቻልንም። በዚህ ጉዳይ መስማማት አልቻልንም። በቃ እና በቃ የመጨረሻው ውሳኔ ምንም የሚስተካከል ነገር እኔ አላውቅም። ምን እንደምልሽ አላውቅም። ማለት እንጃ ፍቅር ለአንቺ ነው በቃ እዚህ ድረስ ነው። በቃ ቤተሰብ አንቺንም የሚወስንልሽ ሕይወትሽን ቤተሰብ ነው የሚወስንልሽ። ካለ እነሱ ፍቃድ ምንም ነገር አዎ ካለ እነሱ ፍቃድ ምንም ነገር ማድረግ አንተ በእኔ ቦታ ሆነህ ያሉህን ነገር እንደዛ ብለው ቢሆን ቤተሰቦችህ ይህን ውሳኔ ነበር የምትወስደው? በእኔ ቦታ ነው፣ እኔ ይሄንን ውሳኔ አልወስንም። በአንቺ ቦታ አልወስንም አልወስንም ይህን ውሳኔ አልወስንም። በወንድና በሴት ይለያያል። ልክ ነሽ፣ በደንብ ይለያያል። መለየት ይለያያል፣ ግን እኔ አልወስንም፣ ይሄን ውሳኔ አልወስንም። ማፈቅረሽ ከሆነ ይሄን ውሳኔ አልወስንም። ለምን ወሰናለሁ? ማፈቅረሽ ከሆነ ምታፈቅሪኝ ከሆነ ይሄን ውሳኔ ለምን ትወስኛለሽ? ንገሪኝ እስኪ እህ ምታፈቅሪኝ ከሆነ ለምን እኔ እንጃ። ከዚህ በላይ ምን እምልሽ፣ አልችልም አላቅም ማለት እኔ ፍቅር እኔ እንደዚህ ነው ብዬ አላስብም። እኔ በጣም ብዙ ሰው የሚለያየው ነገር ነው ይሄ በጣም ብዙ ሰው የሚለያይበት ምክንያት፣ ብዙ ሰውን ይለያየ ምክንያት። እኔና አንቺ ምንም ይለያየናል ብዬ አላስብም። ምንም ምንም አይነት ነገር እኔና አንቺ ይለያየናል ብዬ አስቤ አላቅም ነበር። እንኳን በቤተሰብ ኬዝ ማለት ነው። እና ቤተሰቦች ደግሞ ብዙ ጊዜ አይተውኛል ምናምን ነገር። ዛሬ ላይ ምን ተፈጠረ? ምን ምን፣ ሌላ ምን? መጥፎ ልጅ ነው አሉሽ? እኔ ማለት ምንድን ነው አሉሽ? እኔ ችግር፣ እስኪ ይንገሩኝ። እና ማለት ማስተካከል ያለብኝም ነገር ካለ እነሱ ይሄን በዚህ ሰዓት ብር ወጣት ነኝ እየሰራው ነው አይደለም፣ ያ ነገር ይመጣል እኮ አይደለም። እንደዛ አይደለም፣ እነሱ በብር ምክንያት ምናምን አይደለም፣ ስላልፈለጉ ነው ማለት። ለምን አይፈልጉም? ዝም ብሎ አለመፈለግ የለም፣ ባይዘው ዝም ብሎ ፍላጎታቸው ዝም ብሎ ሊጠፋ አይችልም። የሆነ ነገር አለ በመሀል? ያልፈለጉበት ምክንያት አላቸው። ማንኛውም ሰው ያለ ሪዝን የሆነ ነገር አይልም። በቃ እኮ በምን እንደሆነ አላውቅም። እኔ በቃ የኔና አንተ እንዲቀጥሉ አልፈለጉም እነሱ። በምን እንደሆነ አላውቅም አትበይኝ፣ ታውቂያለሽ። እንዴት ነው የማታውቂው? ታውቂያለሽ እንዴ። እንዴት አታውቂም? ንገረኝ እስኪ እንዴት አታውቂም? እንዴት ነው የማታውቂው? ያለ ምንም ምክንያት እስኪ አራት ወር ነው ምናምን አብረን ስንሆን ምንም ሳይሉ ያለ ምንም ምክንያት አሁን ከመሬት ተነስተው ለምን እንደዚህ ያሉ? ንገረኝ እስኪ። እኔ እንጃ፣ በቃ ድንገት ነው እንደዚህ አሉኝ። በዚህ ሳምንት ነው ይሄንን ሐሳቡ ያመጡት። ማለት እንደዚህ ማለት የጀመሩትም በቃ በዚህ ሳምንት ነው፣ ስለኔና ስላንተ እንትን ማለት የጀመሩት፣ ማለት መቋም የጀመሩት እና በቃ እኔ ምን ልበለል፣ ብቻዬን ሆኜ እንትን ልላቸው አልችልም። ሞከርኩኝ፣ በቃ ሁሉንም ነገር ላስረዳቸው ሞከርኩ፣ ግን እነሱ ሊቀበሉት አልቻሉም። በቃ እስካሁንም እኔ እንጃ ምን እንደሆኑ። ዝም ዝም ያልንሽም በቃ እንትን ብለናል ምናምን አሉኝ። ምን እንደሆነ ረስቼዋለሁ። ምን እንዳሉኝ ግን በቃ አልፈል አንፈልግም ምናምን አሉ። አሁን ሰዓት ጀምሮ በቃ የታንጆሪ ነው እየነገርሽኝ ያለሽው። ዝም ብለው አንፈልግም እንድትቀጥ ያሉኝ ምናምን ነገር። ይሄ ቃቃጫውስ አይደለም እኮ የጀመር ነው። ምንድነው የልጅ ወሬ እምትነግሪኝ እንዴ? የልጅ ወሬ አይደለም። እና ታዲያ እንዴ? ምንድነው ዝም ብሎ የጀመር ነው ነገር ነው እንዴ ተያሉኝ ምናምን ምናምን እምትይኝ? ያለ ምንም ምክንያት ምክንያት ሳይኖራቸው እኮ ምክንያታቸው ምንድነው? ልታቂ ታቂ? አለሽ? ሳታቂ? እሺ ቢያንስ ምክንያታቸውን ሳታቂ ነው እሺ ብለሽ ተቀበልሻቸው? ንገሪኝ እስኪ። ይሄን ያክል ነው በቃ ለኔ ያለሽ ነገር። ምክንያታቸውን እንኳን ሳታቂ ነው እሺ አብረው አልሆንም ብለሽ የወሰንሽው ንገሪኝ። ምክንያታቸው እንኳን ሳታውቂ ማለት ነው። ለምንድነው የምጫወት? እንዲ ቆይ፣ እንደዚህ ብለሽኝ እንዳልጩ ነው እንዴ የምትፈልጊው? እንደዚህ ተረጋግቼ እያወራሁሽ ያለሁት እኔ ስለሆንኩ ነው። እኔ መላዩ ተፈልጊው ነው በጣም አዎ፣ በጣም ፈልገሽ ነው። ፈልገሽው ባይሆን ኖሮ እንደዚህ አታደርጊም ነበረ። ነበር አትሊስት ምክንያታቸውን እንኳን አልጠየቅሻቸውም እኮ እንዴ ምክንያታቸውን ሳጠየቂያቸው ሳይነግሩሽ ከሚኪ ጋር እንዳትሆኝ ሲሉሽ ይሻልሻቸው? ምን ለምን ተብሎ ይጠይቃል። የሆነ ነገር በቃ አድርጊ ስትበይ፣ በቃ ለምን ግማሉኛ ለምን ስላቸው በቃ አያስፈልግም፣ ይሄን ግንኙነት ይቋረጥ አሉ። ይሄ ደግሞ በቃ ምንም ልላቸው እኮ እሺ፣ በቃ አያስፈልግም፣ ይሄ ግንኙነት ይቋረጥ ስላሉሽ፣ አንቺ ማቋረጥ አለብሽ ነው እና የእነሱን ትዕዛዝ ማክበር አለብኝ። እነሱ ያሉኝን ነገር ችላ ማለት አልችልም። ማንም ማለት በቃ ከወላጆቼ ላስበልጥ አልችልም ነው ኮላጅ ውስጥ ያው፣ ልታስበልጭኝ በጣም ከብዙ ሰው አስበልጭሽ ነበር። በጣም ከብዙ ሰው ማለት ነው። በጣም ግን አንቺ ይገባኛል፣ አሁን እያልሽው ያለሽው ነገር ይገባኛል። ምናምን ነገር ጫና አለው እኮ። አዎ ልክ ነሽ። ግን ፍቅር እስከሆነ ድረስ ደግሞ ይሄንን ማድረግ አይከብድሽም ነበረ። በቃ እንደምንም መጋፈጥ አለብሽ በቃ ለፍቅር ስትይ ብዙ ነገር ማድረግ አለብሽ፣ በጣም ብዙ ነገር። እኔ ምንም ነገር ቢመጣ ለፍቅር ስል ምንም ነገር አደርጋለሁ በቃ፣ ምንም ነገር ምንም ነገር ማለት ነው። ግን አንቺ እዚህ ጋር እነሱ እምቢ ስላሉሽ ብቻ በአንዴ በቃ ይሄን ነገር ተይ ስላሉሽ ሁሉንም ነገር አቆምሽ፣ ሁሉንም ነገር ማለት ነው። እኔ የተቻለኝን ነገር ሞክሬያለሁ በቃ፣ ላሳምናቸው ሞክሬያለሁ፣ ግን በቃ እነሱ ሊቀበሉት አልቻሉም። ከመጀመሪያው ጀምሮ በቃ አልተደሰትበትም ምናምን አሉኝ። በቃ ይሄ ነገር አላስደሰተ እኮ አላስደሰተ። ምን ምንድነው? ጥፋቴ ነው ቆይ። እኔ ግራ የገባኝ እኮ አሁን ከኔ ጋር ለመለያየት ምክንያት ምንድነው? ምንድነው ጥፋቴ? ባይ ዘዊ በጣም ልቤ እየመታ ነው ምናምን ነገር። በጣም በሰከነ መንፈስ ነው እየወሮሽ ያሉት። በጣም ተረጋግቼ ማለት ነው በጣም ሀምብል ሰው ስለሆንኩ ነው እንደዚህ እያወራሁሽ አለሁት እንጂ እስካሁን መቀመጥም አይጠበቅብኝም፣ እዚህ እኔ ምክንያቱን ማወቅ ስለፈለኩኝ ነው። እኔ በቃ ምክንያቱን አላውቅም። ከዚህ በላይ ምን እንድልህ ነው የምፈልገው? በቃ ይሄ ነገር በቃ የእነሱን ትዕዛዝ ማክበር አለብኝ አይደል? በቃ እንለያይ። ከዚህ ማለት በቃ ዛሬ መጨረሻችን ነው። ዛሬ ልነግርህ ብቻ ነው የመጣሁት። ከዚህ በኋላ አንገናኝ ማለት ማውራትም አይጠበቅብንም። በቃ የመጨረሻ ውሳኔ ነው፣ አስቤበት ምናምን። በቃ ከነሱ የሚበልጥ ነገር ከነሱ የሚበልጥልኝ ነገር ምንም ስለሌለ በቃ የመጨረሻ ውሳኔ ሽኝ ነው። በጣም አዝናለሁ። ይቅርታ ማለት እንዴ ስልህ ይቅርታ። ልትረዳኝ ሞክር አንተን ምንድነው? የምረዳሽ ለስንት ነገር ያሰብኩት ፍቅር ለስንት ነገር ያሰብኩት ፍቅር ገደል ሲገባ ምንድነው? ምንድነው ልረዳሽ መሞከረው ከአንቺ ጋር ስንት ፊውቸሮችን አስቤ ስንት ነገር ስንት ነገር አቅጄ ካንቺ ጋር እዚህ ጋር ይህን ሁሉ ፍቅር ሜዳ ላይ ስትበትኙ ምንድነው? ንገረኝ። በጣም በኮንፊደንስ ነው የነገርሽኝ ሁላ ትንሽ እንኳን ፍርሃት የለብሽም፣ በኮንፊደንስ ነው በቃ መለያየት አለብን እያልሽኝ ያለሽ። እንደዚህ አይነት አቅሙ ያለሽም አይመስለኝም ነበረ አይደል? እንዲህ ስልህ እኮ እንትን በቃ ስሜቴን ተቆጣጥሬ ነው እንዲያወራው በጣም ከብዶኝ ነበር። አይመስለኝም አይመስለኝም ለመናገር፣ ደፍረሽ የተናገርሽው ምንም ሊከብድሽ አይችልም ምንም። እና ምን ላድርግ ከዚህ በላይ የቤተሰብ ጫና። ምንም ሊከብድሽ አይችልም ምንም። እነሱ ነክ ይሄንን ቪዲዮ ማየታቸው አይቀርም። ለምን አልተናገርሽውም ይሉኛል። ለምን ሄድሽ ይሉኛል። እኔ በቃ የመጨረሻ ውሳኔን ላሳውቅህ ነው የመጣሁት። ከአሁን በኋላም በቃ ቪዲዮ ምናምን ምናምን ላንሰራ ስለሆነ ስለማንሰራ ነው የመጣሁት። በቃ ቤተሰብም በቃ ልሰናበታችሁ የመጣሁት የመጨረሻ ጊዜ። አዎ ተሰናበሻቸው፣ ችግር የለውም እኮ ተሰናበሻቸው። አዎ ለአሁን ለመጨረሻ ጊዜ አይደለ የመጣችሁ። እኔ ግን ምንም ነገር እጋፈጥ ነበር ላንቺ ብዬ፣ ምንም ነገር። አንቺ ግን ዛሬ በቃ መሄድ አለብኛል። እነሱ እንደዚህ ስላሎች ብቻ መሄድ አለብኛል። ምንም ልልሽ አልችልም። ከዚህ በላይ ማለት የምትይኝ ነገር እንዳለ ከአቅሜ በላይ ነው። ምንም ምንም ቃል የለኝም ለአንቺ። እኔ ምንም አልልሽም ማለት። በቃ ይሄን ያክል ከሆነ አንቺ ለኔ ያለሽ ነገር ይሄን ያክል ደፍሮ እስከመናገር ድረስ ከሆነ እስከዛሬ አንቺ ማፍቀሬ ስህተት ነበር ማለት ነው። ገብቶሻል አይደል? አንቺ ለኔ ምንም አይነት መስዋዕትነት ማትከፊ ከሆነ እስከዛሬ ለአንቺ የነበረኝ ነገር እንዳለ ትክክል አልነበረም ማለት ነው። አመሰግናለሁ ለሁሉም ነገር በጣም አመሰግናለሁ። ክፉ አይንካሽ፣ ሌላ ምንም አልልሽም። የተሻለ ህይወት እንዲጋጥምሽ እመኝልሻለሁ። ቢያንስ እንኳን ቻው በል። ፋሚሊ በቃ እንጃ፣ ምን እንደምል አላውቅም። ማለት የኔ ጥፋት ነው፣ የኔ ጥፋት ነው እንደዚህ ማለቴ። ማለት እስኪ ምን ምን አደረግ ነበረብኝ? እኔ መናገር አልነበረብኝም ነው ማለት? እኔ እንጃ። እናንተም ንገሩኝ እስኪ ኮሜንት ላይ ሁላችሁም አስቀምጡልኝ። ማለት ጥፋተኛ ነኝ ወይስ አይደለሁም? ማለት የቤተሰብ የቤተሰቦች የምክር መስማቴ ጥፋት ከሆነ እናንተም ንገሩኝ። እሱ ነው ለእኔ ሊሆን ይችላሉ። ከዚህ በላይ ማድረግ አልቻልኩም። እኔ እወዳችኋለሁ።